የአላህ ሰላም እዝነትና ርህራሄ በሁላችን ላይ ይሁን። የዛሬው ርዕሳችን የሚሆነው ፓስፖርት የት እናወጣለን እና የፓስፖርት አወጣት ምን ይመስላል የሚለውን ነው። በመጀመሪያ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። የፓስፖርት ምዝገባውን ለምትፈጽሙ አሪፍ ነው። ዋና ፓስፖርት የሚመዘገብበት ቦታ ጥቁር አንበሳ ኢሚግሬሽን ቢሮ ላይ ብትሄዱ ብዙ ቀን ልትመላለሱ ትችላላችሁ። ይህ ማለት ደግሞ አታገኙም ማለት ብዙ ስትመላለሱ፣ ፕሮሰሳችሁን በጣም ይዘገይባችኋል። ከዚህ ሁሉ በቀጥታ በኦንላይን ብትመዘገበው አሪፍ ነው። እሺ ፓስፖርት ጨርሰናል ምዝገባውን። በቀጣይ የምንሄድበት ቀን በቀጣይ በምንሄድበት ቀን የተሰጠን ወረቀትና መታወቂያችን ይዘን መሄድ ይጠበቅብናል። እዛው ፊት ለፊት ላይ ኮፒ ማድረጊያ ቤት አለ። እዛ ኮፒ አርግተን ይዘን መግባት ይጠበቅብናል። በዋናው በር ማለት ነው። ገብተን እዛ ፕሮሰሱን እንጨርሳለን። በውስጥ በኩል መጨረሻ ላይ ልክ ስንወጣ ፓስፖርታችንን የት እንደምንቀበል ይነግሩናል። የትኛው ፖስታ ቤት እንደሆነ ማለት ነው። እዛ ጋር በደንብ አድርጋችሁ አዳምጡ። በቀጣይ ፖስታ ቤቱ ስንሄድ መታወቂያችን መርሳት የለብንም። እሺ። ለዛሬ የነበረን ቆይታ ይሄንን ይመስላል። በቀጣይ እስከምንገናኝ ድረስ ሰላሙ አሌይኩም ወራህመቱላሂ ወበረካቱ።